እሺ እንቀጥላ በባዶ ሆድ ውሃ በመጣት የምናገኛቸው አምስት ጥቅሞች ናቸው። አሁን የምናነሳቸው ስለ ውሃ ምንስ ቢወራ ብልህ ደስ ይለኛል እኮ አልከኝ። እንግዲህ ቅድም ስላልከኝ እንደዛ ዘጊች የሚሆን ልመልሳ እና ደግሞ የጠዋት ግብዣይም ጠዋት ተነስተህ ቁርስ ላይ ከምትሰፍር ጭራሽ በባዶ ሆድህ ውሃ ብጠጣ የተሻለ ነው። እነዚህ ነገሮች ሰምተህ እሺ፣ ዝምታ አላማረኝም ግን ይቀጥል፣ በኋላ ላይ ጠቅልዬ መልስ እሰጥበታለሁ። እሺ፣ የውሃ እጥረት በሰውነታችን ውስጥ ሲኖር ለተለያዩ አይነት በሽታዎች ያጋልጡናል። ለምሳሌ ለሪህ፣ ለማይግሬን፣ ለምግብ አለመፈጨት እንደዚህ፣ ለኪንታሮት፣ ለብዙ አይነት ለደም ግፊት፣ ለጡት ካንሰር፣ ለኩላሊት ጠጠር ለእንደዚህ እንደዚህ አይነት ነገሮች ያጋልጡናል ውሃ ባለመጠጣታችን ምክንያት። ግን ለምሳሌ ጠዋት ጠዋት እየተነሳን በባዶ ሆዳችን ውሃ ብንጠጣ የምናገኛቸው የተለያዩ የጤና ጥቅሞች አሉት። በባዶ ሆድ ውሃ በመጠጣት ደረጃ ጃፓኖች በጣም በጃፓን የተለመደ ነው። የጃፓን በተለይ ሴቶቹ እስሊም ናቸው ይባላል። ይሄ ቦርጭ ናን የሚባል ነገር አይታይባቸው፣ ሸንቀጥ ያሉ ናቸው እና ጠዋት የመጀመሪያ ስራቸው በባዶ ሆዳቸው ውሃ መጠጣት ነው። እና ይሄ አንደኛው ያገኙት ጥቅም ነው። ጠዋት ጠዋት ተነስቶ በባዶ ሆድ ውሃ መጠጣት ጃፓኖች ከሌላው ዓለም በዚህ ከዚህ ልምዳቸው ጋር በተያያዘ ደግሞ ከሌላው ዓለም የተሻሉ ናቸው የሚያስብላቸው ይሄን በማድረጋቸው የተሻሉ ንቁ ናቸው፣ በጤናም ደረጃም ጤናማ ናቸው ይባላሉ። አላስፈላጊ ውፍረት ደግሞ የማይታይባቸው ህዝቦች ናቸው። ከስኳር ህመም ጋር ሲታይ ደግሞ ከሌላው ዓለም ደግሞ እነሱ ጋር የተሻለ ነው ማለት ያን ያክል በዚህ ህመም የሚሰቃይ የታመመ ህሙማን የላቸውም ማለት ነው። ስለዚህ ይሄ አንደኛው በጠዋት ተነስተው በባዶ ሆዳቸው ውሃ ከመጠጣት ያገኙት ጥቅም ነው ይባላል። ከነዚህ አሁን በባዶ ሆድ ውሃ ከመጠጣት ጋር ተያይዞ ከምናገኛቸው ጥቅሞች ውስጥ አንደኛው ከሰውነታችን መርዛማ የሆኑ ነገሮችን ለማስወጣት ይጠቅማል ይላሉ፣ በባዶ ሆድ ውሃ መጠጣት። አዎ ለምሳሌ በአንጀታችን በባዶ ሆዳችን ውሃ ስንጠጣ አንጀታችን የአንጀታችን እንቅስቃሴ እንዲስተካከል ያደርገዋል። ቀለል ያለ ነገር ነው የሚሆንለት። ስለዚህ በባዶ ሆድ ልክ ጠዋት ተነስተን ሌላ ምግብ ሳንመገብ ውሃ ብናደርግለት የተሻለ የመንቀሳቀስ አቅሙ ጥሩ ይሆናል። በምሽት ልክ ማታ ስንተኛ ልክ ከተኛም በኋላ ሰውነታችን ራሱን የሚጠግንበት ሰዓት ነው። ራሱን የሚያረጋጋበት ሰዓት ነው። ከሰውነታችን ደግሞ መርዛማ የሆኑ ነገሮችን ደግሞ እየለየ የሚያስወግድበት ሰዓት ላይ ነው እና ልክ ጠዋት ተነስተን በባዶ ሆዳችን ያን ውሃ በምንጠጣበት ሰዓት ላይ በሰውነታችን ላይ ያሉት እነዚህ መርዛማ ነገሮች ተለይተው የወጡ መርዛማ ነገሮችን ለማጠብ ይጠቅመናል፣ አጥቦ ለማስወገድ ይጠቅመናል። እና በሰውነታችን የተመረጡት እነዚህ መርዛማ ነገሮች በባዶ ሆዳችን ውሃ ስንጠጣ እንዲወገዱ ያደርጋል። በተጨማሪም ደግሞ በባዶ ሆዳችን ውሃ በመጣታችን ምክንያት የጡንቻ ሴሎቻችን በበቂ በጥሩ ሁኔታ የመመረት ሂደታቸው እንዲፈጥን ያደርጋል። የአዳዲስ የደም ሴሎቻችን እንዲመረቱ ያደርጋል። ከዛ በተጨማሪም ደግሞ በኩላሊታችን ላይ ከኩላሊትም ጋር ተያይዞ ደግሞ ኩላሊትም እንደዚሁ እኛ በምናርፍበት ሰዓት ላይ ይሄ መርዛማ የሆኑ ነገሮችን ለማስወገድ ጥረት ያደርጋል። እነዚህ መርዛማ የሆኑ ነገሮች ደግሞ ሲጠራቀሙ ኩላሊት ላይ ይሄ የኩላሊት ጠጠር የምንለውን ነገር ይፈጥራሉ። ስለዚህ ያንን ነገር ገብቶ ተደባልቆ ከሱ ጋር እንዲወገድ ያ ነገር እንዳይፈጠር ጠጠሩ እንዳይፈጠር ያደርግልናል ማለት ነው። በቀላሉ የኩላሊትንም የኩላሊት ጠጠርንም ይከላከልናል ማለት ነው፣ በባዶ ሆድ ብንጠጣ። ሌላኛው ክብደትን ለመቀነስም በጣም በሰፊው ጥቅም ይሰጣል ተብሏል። በባዶ ሆድ መጠጣት እንደዚህ ከሰውነታችን መርዛማ የሆኑ ነገሮችን ከማስወጣት ውጭ ከምግብ የምግብ መዋሃድ ሂደቱ እንዲፋጠን ያደርጋል። በባዶ ወደ መጠጣታችን። ከዛ ውጭ ግን የረሃብ ስሜት እንዳይሰማን ያደርገናል። በባዶ ወደ መጠጣታችን። ያ ደግሞ ተጨማሪ የሆነ ካሎሪ እንዳንወስድ ያደርገናል። ተጨማሪ ካሎሪ በወሰድን ቁጥር የክብደት መጠናችን፣ አላስፈላጊ ውፍረታችን እየጨመረ ይመጣል። ስለዚህ ተጨማሪ ካሎሪ እንዳንወስድ ያደርገናል ማለት ነው። ሌላኛው ምግብ በጥሩ ሁኔታ እንዲፈጭ ያደርጋል በሰውነታችን ውስጥ በሰውነታችን ውስጥ ምግብ እንዳይፈጭ ከሚያደርጉት ነገሮች ውስጥ አንደኛው በጨጓራችን ውስጥ የሚገኘው የአሲድ መጠን ከፍተኛ ሲሆን ነው። የአሲድ መጠኑ ከፍተኛ ሲሆን የምግብ መፈጨት ሂደቱ የዛን ያክል በተቃራኒው እየዘገየ ይሄዳል። ይሄ ደግሞ አንዳንድ ጊዜ ይሄ ወደ ልባችን አካባቢ እየመጣ እያቃጠለን የሚመለስ አሲድ አለ አይደል? የእሱ አይነት ስሜቶች እንዲሰማን ያደርጋል። የአሲድ መጠኑ ከፍ የሚልበት አለ ማለት እና ጠዋት ተነስተን ግን በባዶ ሆዳችን ውሃ ስንወስድ ይሄ ከፍ ያለው የአሲድ መጠን አንድ ወደ ታች ዝቅ እንዲል ያደርጓል ከዛ ውጭ ደግሞ የአሲዳማነት መጠኑ ደግሞ እንዲቀንስ ያደርገዋል። ስለዚህ በዚህ ምክንያት አሁን ወደ ላይ እየመጣ ወደ ልባችን አካባቢ የሚያቃጥለን ነገር የዛን ቀን ላይ በባዶ ሆድ የጠጣን ቀን ላይ ሰላም ነው ምንሆነው፣ እንደዚህ አይነት ስሜቶች አይሰሙንም። በዛ ላይ ደግሞ ለጨጓራችንም ደሞ በጠዋት ቀለል ባለ ነገር ብዙ ከባድ ባልሆነ ነገር በውሃ ስራ እንዲጀምር እናደርገዋለን ማለት ነው። ሌላኛው አራተኛው ለቆዳችን በሰፊው ጠቀሜታ ይሰጣል። የውሃ እጥረት የሚታይብን ከሆነ ቆዳችን ላይ የመሸብሸብ አይነት ስሜቶች ያሳያል ቆዳችን። በአንድ ጥናት ላይ በባዶ ሆዳችን ሁሌ ጠዋት ጠዋት ለምሳሌ አምስት መቶ ኤም ኤል ውሃ ብንጠጣ በባዶ ሆዳችን ሁሌ ግማሽ ሊትር ግማሽ ሊትር አው ብንጠጣ በቆዳችን ላይ የሚታየው ይሄ የደም ዝውውር መጠኑ በጣም እንዲፈጥን ያደርጓል። በቂ የሆነ ደም ቆዳችን እንዲያገኝ ያደርጓል። በበቂ ሁኔታ የተሻለ የደም የደም ፍሰት በቆዳችን ላይ እንዲታይ ያደርጋልና ይሄ ደግሞ ለቆዳችን ጤንነት በጣም አስፈላጊ ነው። የደም መጠኑ በቆዳችን ላይ የዛን ያክል ሲሆን ማለት ነው። ስለዚህ ይሄ በመሆኑ ምክንያት ደግሞ ቆዳችን ለስላሳና ይሄ አው ጤነኛ የሆነ ቆዳ እንዲሆን ያደርጋል። በባዶ ሆዳችን አምስት መቶ የሚል የምንጠጣ ከሆነ ማለት ነው። ደግሞ በቀን ውስጥ ደግሞ ተገቢ የተባለውን የውሃ መጠንስ ብንጠጣ፣ አሁን የግዴታ ጠዋትን ብቻ ጠብቀን ሳይሆን ተገቢ የሆነ ብንጠጣ፣ አንደኛው ቅድም እንዳለው ነው መርዛማ የሆኑ ነገሮችን የማስወገድ አቅሙ ከፍተኛ ነው። ከዛ ውጭ ደግሞ ጤናማ ጤናማ የሆነ ቆዳ፣ ወዝ ያለው ቆዳ፣ ይሄ የመድረቅ የመሸብሸብ ነገር የማይታይበት ቆዳ እንዲሰጠን ምክንያት ይሆናል ማለት ነው። የመጨረሻው ለጸጉር ጤንነት ነው። በሰውነታችን ውስጥ የውሃ እጥረት ካለ በጸጉር ጥራት ላይ ማስተዋጽኦ ያደርጋል። ጸጉራችን ላይ በሚታየው ማለት ነው እና በቂ ውሃ መጠጣት የጸጉር እድገት ላይ እንዲፋጠን ያደርገዋል። የጸጉራችን እድገት በጥሩ ሁኔታ እንዲሄድ ያደርጓል። ጸጉር ካለው ክብደት ውስጥ አንድ አራተኛ የሚሆነው ውሃ ነው። የአንድ ጸጉር ካላቸው ክብደት ውስጥ እና በቂ ውሃ ማንወስድ ከሆነ ግን በቀላሉ የሚሰባበር ይሄ የሚነቃቀል ይሄ ብዙ ወዝ የሌለው የፀጉር አይነት ነው የሚሆነው፣ እና ይሄን ችግር ይታይብናል። ስለዚህ ይሄ እንዳይሆን ከሆን ካስፈለገ በቂ ውሃ መውሰድ አለብን ማለት ነው። በባዶ ሆዳችን ግን የምንጠጣ ከሆነ ለምሳሌ የፀጉር ቆዳችን ጥራቱ እንዲጨምር ያደርገዋል። በሰውነታችን ውስጥ ጥሩ ወዝ ያለው ቆዳ እንዲኖረን ያደርጋል፣ ለስላሳ እንዲሆን ያደርጋል። በአጠቃላይ ጤናማ የሆነ ሲታይም ጥሩ ውበት ያለው ጸጉር እንዲኖረን ምክንያት ይሆናል ማለት ነው። በባዶ ሆዳችን መጠጣት። ስለዚህ በባዶ ሆዳችን ውሃ የምንጠጣ ከሆነ እነዚህ ዘረዘርናቸውን ጥቅሞች በቀላሉ ማግኘት እንችላለን። ጥሩ ጥሩ ጥቅሞች ናቸው። ደግሞ ምን ያህል ማለት የጠዋቱን ግማሽ ሊትር አለን። አጠቃላይ ግን በቀን ውስጥ ስንት? ሁለት ሊትር ሁለት ሊትር ይባላል። በአማካይ እንደዛ ይባላል። ከሁለት እስከ ቻለም እስከ ሶስትም ቢሆን እኮ ጥሩ ነው አይደል? አንተ ያለፍክ ነው ከቅርብ ጊዜ በማይህ? አላለፍኩም። አላለፍኩ ግን ያው ውሃ ምንም ክፋት ያለው አይመስለኝም። ለጤና ፍቱን የሆነ ነገር ነው። አዎ፣ ግን ልክም አለው እሱማ። እዛም ደሞ ጉዳት ያመጣል። እነዚህ እንደውም በጃፓኖች እኮ የውሃ ሕክምና እንደ ሕክምናም ነው የሚታየው። አዎ፣ እንደዚህ ውሃ መጠጣት አንድ የሕክምና ጥበብ ነው ውሃ በራሱ መጠጣትና እንደዛ ነው። ኢትዮካ ሊንክ ፕሮግራሙ ኢትዮፒካ ሊንክ ነው። በዛም ዘጠና ነጥብ ሰባት ላይ አለን ዮናስ ጊፍት እና ተስፋ እሆናለን። መዝናኛ አምስት ሰኞ ላይ ነው ያለነው። እሺ ላንሳ፣ እነዚህ ጉዳዮች ምንድን ናቸው? ትንንሽ ሰዓት የሚወስዱብን ናቸው ግን ሲደማመሩ ከህይወታችን ረዥም የሆኑትን ሰዓቶች ይወስዱብናል የተባሉት ናቸው ግን እነዚህን ደግሞ ማድረግ እንገደዳለን በሁኔታዎች የተነሳ የመጀመሪያው ብዙ ምርጫ መኖራቸው ነው አሁን ለምሳሌ አንዳንድ ቦታዎች እቃ ለመግዛት ሱፐር ማርኬት ሄደን አንድ ነገር ከሆነ የፈለግነው እሱን እንፈልግና እዛ ቦታ ላይ ራሱ ስንደርስ ብዙ አይነት ምርጫዎች ናቸው አሉት የተለያየ የተለያየ የተለያየ አይነት ምርት ያላቸው ምርጫዎች ማለት ነው። አንድ በፈለግ ነው እሱን ሄደን ዞረን ፈልገን እራሱ ካገኘን በኋላ እና የእነዚህ ምርጫ መብዛት የህይወታችንን ጊዜ ይፈጀዋል እና እንደዚህ አይነት ቦታዎች ከመሄድ ይልቅ አሁን ለምሳሌ ብስኩት ከሆነ የሚያመርተው እነሱ ያመጡት መፍትሄ ግን ብዙም ተቀባይነት ያልተገኘበት ነው። ቢሆን ትንሽ የሚከብደው አሰራሩ ለአሰራር የሚከብድ ነው እና አንድ ቦታ ልክ ብስኩት የሚሸጥ ከሆነ አንድ ቦታ ብስኩት ብቻ እንዲሸጥ፣ አንድ ቦታ ውስጥ አሁን እንደዚህ ሱፐር ማርኬት ምናምን ሆኖች ሳይሆኑ እንደ ሱቅ ብስኩት ብቻ የሚሸጥበት፣ ጁስ ብቻ የሚሸጥበት፣ የተለያዩ ነገሮች የሚሸጡበት ሱቆች ብቻ እንደዚህ ቢሆኑ ቀጥታ ሄደን የፈለግነውን ነገር ገዝተን አዎ፣ ምክንያቱም እዛም ያሉት ሰዎች መረጃ ስለሚሰጡን ስለሚሸጡ እቃ ቀላል ነው የሚሆነው፣ ብለው ይኸኛው እንደ መፍትሄ ይዘውታል። ከተማውን በሙሉ ግን ሱቅ ብቻ ያደርገዋል እኮ። በጣም ከባድ የሚሆን ይመስላል። ትንሽ አያስኬድም። ሌላኛው የትራፊክ መብራት ነው። የትራፊክ መብራት፣ ቀይ መብራት ነው አይደል? ትልቁን ሰዓት የሚወስደው ትልቁን ደቂቃ የሚወስደው እቺ አረንጓዴ መብራቷ ስትበራ ትንሽ ሰከንዶች ነው የሚወስደው። ያኛው ግን እስከ አንድ ከስልሳ ይሄዳል፣ ቢያንስ የነዛን ሶስት ሌሎች ድምሮቹን እንደዛ። እና ይሄን በጣም ብዙ ጊዜዎች ነው የሚወስደው ብለዋል። ግን እንደ መፍትሄ ያቀረቡት ነገር ምንድን ነው? ይሄ የፍጥነት መንገዶች መብዛት ይሄ እንደ ኤክስፕሬስ ወይ እንደምናየው አይነት አለ እንደ እንደሱ አይነት መንገዶች መብዛት ና አደባባዮች በደንብ ብዙ ቦታዎች አደባባይ ብዙ ቦታዎች ላይ አደባባዮች መኖር አለባቸውን ያሉት እና አደባባዮች ሆን ኖረው ግን ይሄ የመኪና ነጂዎቹም ይሄ ቅድሚያ መሰጣጣት ይወስ ነው አለ አደባባይ እንጂ በጣም አሁን እኛ ሀገር ብዙ ጊዜ ይጨናነቃል። እና ያለና አይደል እንደውም አደባባዮች ፈርሰዋል። ብዙ ቦታ ይቻለ ሁለት ቦታ እና ይሄ ምክንያት የሆነበት ያው ብዙም ስላልቻልንበት መሰለኝ እሱ ይቅርብኝ። እሺ ይሄኛው ስለዚህ አደባባዮች መብዛት በጣም ይሄኛው አንድ መፍትሄ ይሆናል። ከእንደ ገና ደግሞ አቋራጭ መንገዶችም ለአሽከርካሪዎች መሰራት መቻል አለባቸው ብሎ ይሄኛውንም እንደ መፍትሄ ያቅርበውታል። ሌላኛው ማንኛውም የምንጠቀምበት እቃ ላይ ብዙ አይነት እሽጎች ይኖራሉ። ተደራራቢ እሽጎች እና ማያስፈልጉም አይነት እሽጎች አሉ። ይሄ የሚጠቀለሉበት አሁን ለምሳሌ ያሉት እነሱ ያነሱት አሁን አሻንጉሊት ስንገዛ መጠቀል የለበትም እንደ እስክሪብቶ አይነት ነገሮች ይሄ ወደ ላናስከባቸው ሆዳችን ላናስገባቸው ንጽህናን የማይፈልጉ ነገሮች የሉም። ስለዚህ እነሱ አይነት ነገሮች ላይ ብዙ መታሸግ አያስፈልገውም እና በተጠናው ጥናት ላይ ምንድን ያሉት ይሄ የታሸጉ ነገሮች የምንፈታበት ሰዓት በህይወት ዘመናቸው ውስጥ ከመቶ በላይ ሰዓታትን ይወስዳል። እንግዲህ ረዥም ነው መቶ ሰዓታት በላይ ብዙ ነገር ሊገዛ ይችላል። ብዙ ነገር ሊገዛ ይችላል። አዎ እና እንደዚህ አይነት ከሶስት ቀን በላይ ማለት ነው። እንደ ሶስት ከሶስት ቀን በላይ እሺ። እና እንደዚህ አይነት ጊዜዎችን ስለሚወስዱ ቢያንስ እንድንታገል የሚያደርጉን ነገሮች ቢፈጠሩ ቀለል ያሉ ቶሎ ክፍት ብናረጋቸው ከእንደገና ደግሞ መታሸግ የሌለባቸው ነገሮች ባይታሸጉ እንደ አንድ መፍትሄ አድርገው አቅርቧቸዋል። ሌላኛው ይሄ ስልኮች ላይ የምንሰማቸው የሚረዱን አሉ አለ። አንድ ተጫን ይ አንሰሪንግ ማሽን እኛ ጋር እንኳን የለም አይደል? እነሱ ጋር ይሄ የድምጽ መልእክት ተቀምጦ የሚጠቀሙ ሰዎች አሉ። እንደምትጠቀሙ ስል እሺ፣ ያው ው ይቅርታ። እና እዛ ላይ ጊዜ የሚወስዱ ንግግሮች አሉ ይህንን አንድ ተጫን እንዲያድርግ እንዲያድርግ የሚሉ ትዕዛዝ የሚሰጡን አይነት ነገሮች እና ይሄ ቴሌዎች ጋር ብዙ ቦታዎች መረጃዎች ስንፈልግ ስንደውል ቀጥታ መረጃ ቦታ ላይ ሳይሆን የምንደርሰው ይህንን የሆነ ነገር የሆነ ደረጃ አልፈን ነው አይደለን? እነሱ አይነት ደረጃዎች ቀጥታ መቅረት አለባቸው። እና ቀጥታ የምንፈልገው አይነት መረጃ ላይ እያንዳንዱ ነገሮች ስልኮች ሊኖሩ ያስፈልጋቸዋል። ስልክ ቁጥሮች። ይሄኛው ራሱ ይሄ በጣም አንዳንዱ አታካች ነው። አዎ በጣም ሶስትን ተጫን ይላል ከዛ ሁለትን እያለ በቃ ምንም በቃ የምታስበው ደረጃ ለመድረስ በጣም ብዙ ጊዜ ይወስዳል። በመሀል ደግሞ አንድ ነገር ደግሞ ከተሳሳት ወይ ይዘጋባሃል፣ ወይ ዛ ከደረስክ በኋላ የሚያነሳ ላይኖር ይችላል። ብዙ ሰዓት ነው የሚፈጀው። ስለዚህ እነዚህ አይነት ነገሮች ላይ የየራሳቸው መስመሮች ሊኖሩ ያስፈልጋል ብለዋል። ግን የየራሳቸው መኖር መስመር መኖር ራሱ በአይምሯችን እንዳንይዘው ያደርገናል አይደል? ብዙ አይነት ቁጥሮች ሲኖሩ ይሄኛውም አንድ ከባድ ነው ብለዋል። ሌላኛው ኮምፒውተር ቫይረሶች ላይ ቫይረሶች መኖር ነው። የኮምፒውተር ቫይረሶች መኖር ኮምፒውተር ላይ የምንሰራቸው ሰራቸው ያናኑ ነገሮች ያጓትትብናል። በጣም እና ሰዎች ደግሞ የአንቲቫይረስ የሚባሉትን ነገሮች ለማስጨን ብዙ እርምጃ አይወስዱበትም ነው ያሉት። እንዲሁም በየቤቱ ካሉት ኮምፒውተሮች ስልሳ ፐርሰንቶች የሚሆኑት ቫይረስ አለባቸው። ግን ለቫይረሱ ልዩ ሰዎች ቫይረስ ገብቶበታል ብለው ትኩረት ስለማይሰጡ አንቲቫይረስ ስለማይጭኑ በሚጠቀሙበት ሰዓት ብዙ ነገሮቻቸው እየተንጓተተ ይሄድባቸዋል። ግን እየተንጓተተ እየሄደባቸው የሄደባቸው እየለመዱት ይመጡና መንጓተቱ ለነሱ ምንም ማለት አይደለም። እንደ ሌላው ኮምፒውተር እንደሚጠቀመው ሰው እነሱም የሚሰሩትበትን ስራ ይጠቀሙበታል። ስለዚህ ከጊዜያቸው ላይ በጣም ረዥም ጊዜን ይወስዳል የተባለው የመጨረሻ ደግሞ ይሄ ኢንተርኔት ስንጠቀም ብዙ አይነት አፕሊኬሽኖች ይመጣሉ አይደል? ይሄንን ኢንስታል አድርጉት፣ ይሄንን ተጠቀሙ፣ ይሄንን ተጠቀሙ። እነሱም በጣም አልተ ጥሩ ናቸው አልተባለም ጊዜያቸውን ይወስዱብናል ነው ያሉትና፣ እሱን ኤክስ በምናደርግበት ጊዜ ሌላ ሲመጣብን ኤክስ በምናደርግበት ጊዜ ከሀሳብ ከምናነባው ሀሳብ እየወጣን ከእንደገና እሱን ነገር ኤክስ ስናደርግ ከእንደገና ስለ እሱ አፕሊኬሽን ምናልባት ሀሳባችን ሊሰረቅ ይችላል። እነዚህ እነዚይን ነገሮች ከሀሳባችን እንድንወጣና ደግሞ ጊዜያችን እንዲፈጅብን ያደርጋል ነው ያሉት። ይሄ ቢቀርና ምንፈልጋቸውን አፕሊኬሽኖች እራሳችን በፈለግንባቸው ሰዓት ሰርች አድርገን እራሳችን ፈልገን ራሳችን ኢንስታል እንዳደርገው እንድናደርገው የሚል ሀሳብም አዎ እንደዚህ የሚል ሀሳብም አምጥተዋል። እነዚህ እንግዲህ በጣም ጥቃቅን ቦታ ማንሰጣቸው ሰዓታችን ይወስዳሉ ብለን ማናስባቸው ነገሮች ናቸው። ይህን ይመስላሉ እንግዲህ ግን መፍትዎች አሉት። ዮነስ ያው መፍትዎቹ የጠቆምሻቸው ናቸው እኮ አንዳንዶቹ ማለት ነው አንዳንዱ ያን ያህል ያን ያህል ብዙ ጊዜ ፈጃል የሚባል አይደለም። የሚያስጨንቅ አይመስልም። አንዳንዱ አንዳንዱ አሳሳቢ ነው። እንግዲህ መፍትሄውን እንግዲህ ሁላችንም የራሳችንን እናምጣ እንጂ። እሺ ሙዚቃ ሰምተን እንመለስ። ስንመለስ ወደ ውሃ ጉዳይ ምናልፈው ከዚህ በፊት ውሃ የመጠጣት ጥቅሞች የሚል ተስፍሽ ነግሮን ነበረ አሁን ደግሞ ባዶ ሆድ ያኛው ከዚህ በፊት ያነሳ ነው። ለሰላሳ ቀናት ውሃ ብንጠጣ ነው፣ ውሃ ብንጠጣ ምንሆናለን? ደግሞ እሱ ሌላ ሁለተኛው ነው። የውሃ ጥቅሞ ሌላ ነበረ። አሁን ደግሞ ተው እንጂ፣ መልሰህ ወደፊት ደግሞ ገና ጠግበን። አይ ጥሩ ነው እሱማ፣ ውሃ በጣም ወሳኝ ነገር ነው። ላለመቀበል ግን ያው ትግደረደራለህ። ሙዚቃ ሰምተን እንመለስ።